ባንቺም ይሁን በዙሪያሽ ባሉ ሰዎች እንዲሁም ደግሞ በጓደኞችሽ አካባቢ ላይ እርግዝና ላይ አማረኝ ብለው ያስገረሙሽ ይሄ የሚያምራል እንዲ ያልሽ ወይም ደግሞ አንቺ ያስገረመሽ አምሮትሽ ምን ነበር? በጣም ያስገረመኝ ነገር እንትን አማረኝ ማልክ፣ ታክሲ ውስጥ ስገባ ድንች ታውቂያለሽ፣ እሳት ውስጥ የሚጠበስ ድፍን ድንች፣ እሳት ውስጥ የሚጠበስ ተጠብሶ የሚሸተው ሽታ አለ። ታክሲ ውስጥ እንደዚህ አይነት ሽታ ሸትተኝ ና በጣም መብላት አማረኝ እና እሱን ቀን አረሰው። የሚገርም ነገር ያው፣ አለ ይሄ ያጋጠመኝ የመኪና መግዣ ሳይኖረው መኪና ያማርኛለች ዋለች። ግን አምሮታ ተሳካ? አይ፣ አልተሳካም መግዣው የለው። እኔ እንኳን ማስታውሰው ምናልባት በጓደኞቼ ምናምን የአፈር ዝናብ ሲዘንብ ያለው ሽታ አለ አይደል፣ የአፈር ምናምን፣ የቤንዚል ሽታ፣ አንዳንድ ጊዜ ደግሞ ለሊት ላይ ወጥቶ ደግሞ ጎዳና ላይ ካሉ ልጆች ጋር ደግሞ አብሮ የመመገብ አይነት ነገር፣ እንደሱ እንደሱ ያማራቸው የሚገርሙ አሉ። ከዛ በተረፈ እኔ ያማረኝ ነገር የተለየ ነገር የለም። እውነቱን ለመናገር ሁሉንም ነገር እበላም ስለነበር፣ በጣም አፒታይት ስለነበር ይመስለኛል ምንም አላማረኝም። እኔ በብዛት ጓደኞቼ እንደ ወንድ ካራክተር ስላላቸው አማሪን ሲሉ ሰምቻቸው፣ ገብስ ገብስ ገብስ የሚሉት አሉ አይደል? እነሱን ያማረ ሰው አውቃለሁ። እሱ ካልመጣልኝ መንገድ ላይ ገብስ ገብስ ገብስ አለ የሚሉት አለ። እነሱን አውቃለሁ። ግን ተሳክቶላታል። አዎ፣ በሌሊት ሄዶ ባሏ ገዝቶላታል። ወጥቶ ማለት ነው። ላይክ ግዴታ ነው ደግሞ በእኛ ባህል አለ። ላይክ ከነካውት ሽፊልበታል ወይ ጠቁርበታል የሚባል ነገር አለ። ስለዚህ ብዙ ጊዜ ያው ነፍሰ ጡር ስትሆኝ ብዙ ነገር ያምርሻል። ግን እኔ የሰማሁት ጠላ አማረኛ ያለና ትኩስ በርበሬ አዲስ የተፈጨ በርበሬ አምሮኛል ያለች ሴት አጋጥሞኝ ያውቃል። ከዛ ግን በርበሬው ተገኘ። አዎ ተገኝቶ ተሰርቶ ተሰጣት። አንቺን ያጋጠመሽ በዙሪያሽ ያሉ ሰዎች ጸባያቸው ተቀየረብኝ ብለሽ ብታስብ በጣም ብዙ ውጭ የሆነ ሰው አውቃለሁ። አብረን እየሄደን ትታኛ ሄደች ልጅ አውቃለሁ የምግብ ፍላጎት ሊጨምሩ ይችላሉ ወይም የተለየ ነገር አማረኝ የሚሉ ሰዎች ይኖራሉ ምናምን ለምሳሌ በሌሊት ወክ እናድርግ ምናምን ሊሉሽ ይችላሉ እና እኔ ላይ በጣም ብዙ ለውጥ አለ ስፖርተኛ ነበርኩኝና አልሞስት ወደ ሰላሳ ምናምን ኪሎ ነው የጨመርኩት ከበእርግዝና ጊዜ ስፖርት ሳቆም በእርግዝና ጊዜ እና ከዛ ጋር ተያይዘው የመደበር አለ መነጫነጭ አለ ጸባይ ማጣት አለ ብዙ እንትኖች አለ ያው ባልሽ ላይ የምታሳዩ ቤተሰብሽ ላይ የምታሳዩ ነገር ይኖራል። በቃ በጣም የመናደድ እና ቶሎ የመከፋት ስሜት። በተለይ እኔ አሁን በጣም ታጋሽ ሳቂታ በጣም ተጫዋች የነበርኩ ልጅ ነኝ እና በጣም በትንሽ ነገር ይከፋኛል። በቃ ሰው ሁሉም ይረዳኝ አይመስለኝም። በቃ እንዴት ነው የሆነ ቀልድ እንደውም አለ፣ ቀቂ ያልኳትን እንቁላል ጠበሰች፣ ጠበሽ ያልኳትን እንቁላል ቀቀለች የሚባል አባባል አባላል አለ። ምንም ሴንስ አይሰጥም አይደል? አንዳንድ ነገሮች እንደዛ ይመስላሉ ግን በጣም ሊረዱን ይገባል። በነዛ ጊዜዎች ውስጥ በጣም ተናዳጅ ተቆጪ ወቀ ሁል ነገር እኔን ስሙኝ አይነት ነገር የማለት ነገር አለ። ትንሽ ተነጫናጭ ይሆናሉ። እሱ በወሬ ነው ያስደነገጠ እንጂ ሌላ ብዙ እንትን አላለኝ። ማ እርግዝና ላይ የሚያምረው ነገር ወይም ደግሞ አምሮት አጋጠመኝ የሚሉ ሴቶች ከቅብጠት ነው ወይስ የእውነት ከእርግዝና አምሮት ይመጣል? ይሄ ይመስለኛል እኔ እንደምረዳው፣ ከሁሉም ሴቶች ያለ አይመስለኝም። ማለት ምንም የማይጠይቁና ምንም አማረኝ የማይሉ አሉ። አንዳንዶች ደግሞ በጣም ይፈልጓሉ ና ያ እንደ ሆርሞናችን ይለያይ ይመስለኛል። ያንን ያህል ባለሙያ እውቅነው ወቅ ነው ባይኖረኝም እሱ እንደዛ ነው እኔ የምረዳው እና ይሄ እንደውም ጭራሽ እንደ ቅብጠት ሳይሆን እንደውም ቶሎ ቶሎ በቃ ምን አማረሽ እየተባለች ነው ሴት ልጅ መጠየቅ ያለባት ሆርሞን ነው ብዬ ነው የማስበው። እንደየ ሰው ይለያያል፣ ግን እንደዚህ ያጋጥማል። አይ ቅብጠት አይደለም። በተፈጥሮ ሴቶች ሲያረግዙ የሆርሞን ለውጥ ይኖራል። ያ የሆርሞን ለውጥ ደግሞ የተለያየ ነገር ሊያምርሽ ይችላል። ብዙ ሰው አያምረውም ማለት አይደለም። አንዳንዶች ያምራቸዋል፣ አንዳንዶች ደግሞ እንደዚህ አይነት አምሮት አይኖራቸውም። ግን የሆርሞን ለውጥ እንጂ ቅብጠት አይመስለኝም። እንደ ኔ አይ አክቹዋሊ፣ ቅብጠት አይደለም ያምራል። አንዳንድ እንዳልኩሽ ነው ቅድም ባልኩሽ መልኩ ማታስቢው ትዝብ ድሮ የምታደረጊው ነገር ኦር ደግሞ ሰዎች ሲበሉ ካየሽ ወይ ቲቪ ላይ ደስ እያወሩ እንኳን እንትን በልቼ ምናም ካሉሽ ወዲያው እንድት በይ ትፈልጋልሽ። እና ቅብጠት አለም ያምራል በጣም። በጭራሽ በጭራሽ። የእኛ ኮሚኒቲ በደንብ መረዳት ያለበት ነገር ሴት ልጅ ካረገዘችበት ጊዜ ጀምሮ በጣም ብዙ የምታሳልፋቸው ሆርሞናል ቼንጆች ይኖራሉ፣ አይደለ በነዛ ሆርሞናል ቼንጆች ደግሞ ከአጠገባቸው ያለው አጋራቸው በጣም ሊረዳቸው ይገባል፣ በእያንዳንዱ ነገር ማለት ነው። እና እነዛ አምሮቶች ደግሞ ዝም ብለው ከመሬት ተነስቶ የመጡ ነገሮች አይደሉም፣ ፍላጎት ነው። ስለዚህ ያንን ፍላጎት ደግሞ አንድ ትልቅ የሆነ ነብስ ለያዘች ሴት ማሟላት በጣም ግዴታ ነው ብዬ አስባለሁኝ። ወይ ቅብጠት አይደለም፣ አምሮት ነው።